ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይብዛላችሁ። እንዴት አላችሁ? እኔ በጣም ሰላም ነኝ። እንግዲህ እንደ ተለመደው የሚዲዮ ለብዙዎች እንዲደርስ ላይክ፣ ሼር አድርጉት። በቀጥታ ወደ ዛሬው መርሃ ግብር እናልፋለን። ቃሉን ትተህ ነቢይ ለነቢይ ፍለጋ ብትንከራተት እጁን የሚጭንብ ሰው እንጂ የምታገኘው አትቀይርም። መስታወት በሌለበት መለወጥ የእግዚአብሔር ቃል አዝ የሚራር እግዚአብሔር ቃል መስታወት ነው። አየህ ሊለውጥህ የሚችለውን ትተህ ከዚህ እንዲፈታ መከራ ስታይ ወጣ ገባ ትኖራለህ እንጂ አትቀየርም። ዛሬ ወደዚህ ስትመጡ ወደ ጠዋት ወደ መስሪያ ቤት ስትሄዱ ወደ ምን ስትሄዱ አንዳንድ ጊዜ እንደውም የሌሊት ልብስ ስትለብሱ ራሱ መስታወት ምታይባላችሁ። እኔ ምለው መኝታ ላይ ተስተካክላችሁ ለመተኛ ትፈልጋችሁ ነው። መስታወት እንትን ጸሓፊው ሰው ጠፍቶዋየ፣ ከማፊት ከመስታወት ፊት ጠፍቷል። ከዛ ወዲያው ስለ መስታወቱ ነግሮን፣ ስለ መስታወት ዴፊኒሽን ውስጥ ገብተን ስንቆይ ወዲያ ያወጣንና ኧረ መስታወት አይደለም በእናንተ ውስጥ የተተከለ ምን አለ የቁም መስታወት አለ ፊታችሁ ይላል። ያም የቁም መስታወት ማን ይባላል? ቃል ተንክ ዩ። ያ የቁም መስታወት ስትጠጋው እንከንህን ነጋሪ ብቻ አይደለም ትክክልህንም የሚነገር ቃሉ ወይም መስታወቱ ቱንቢ ነው። የምትለካው ከአልባሳት ሳይሆን ካየኸው ስህተት ነው። ስለዚህ የቱ ጋር ምን እንደሆንክ ቃሉ ወይም መስታወቱ ያሳያል። የመጀመሪያው መቅረብ ነው። ሁለተኛ ንኪ፣ ሁለተኛ ማየት ነው። በጣም መስታወት እንደሚያይ ሰው ደጅ ሆኖ ለሚያየው ሰው እብድ ማንም የለ። ሰው ሰምቶ የሚያደረገው መሆን ያለበት፣ እግዚአብሔርን ቃል ዝም ብሎ እየሰማ ራሱን እያሳተ የሚያታልል እንዳይሆን ይነግረናል ማለት ነው። ሐዋርያ ቅዱስ ያዕቆብ እንደዚህ ይለናል፣ በያዕቆብ መልእክት ምዕራፍ 1 ቁጥር 1 ላይ ስለዚህ እርኩሰትን ሁሉ የክፋትን ምትርፍ አስወግዳችሁ ነፍሳችሁ ማረድ የሚችለውን በውስጣችሁ የተተከለውን ቃል በየዋነት ተቀበሉ ይልና ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የሚያደርገው ቢኖር ይልና የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል ነው ራሱን አይቶ ይሄዳልና፣ ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ህግ ተመልክቶ የሚጸናበት ስራን የሚሰራ እንጂ ሰምቶ የማይረሳ ያልሆነ በስራው የተባረከ ይሆናል። መስማት ብቻ አይደለም፣ ማድረግንም ይጨምራል። ክርስትና አሁን አሁን ጭራሽ ትንቢት ወይም መገለጥ የሚለው የአገልግሎት መስክ ከመሸቀልም አልፎ አሁን ደግሞ ምን እየሆነ መቷል መሰላችሁ? ጭራሽ በልምምድ የሚመጣ የፕሮፌቲክ እንትን ጀምሯል እና ትምህርት ቤት ተገንብቷል። የነቢያት ትምህርት ቤት ተገንብቶ እስኪ እዩት ለማንኛውም በጣም የሚያስቅ ስለሆነ። አንተ ቅድም የእውቀት ቃል ምንም እያስተማርክ ነው። እሷ ቅድም ሳሳት ላይ ስሟ ሃይማኖት እንደሆነ ሰምቻለሁ። ያ ልጅ አሁን እንደገና እሷን ያየው ልጅ ለእሷን ልጅ ሃይማኖት ነው ነው አይታቸው ይሄ ትንቢት የሚባለው አገልግሎት ወዴት ሄደ እንዳለ የእውቀት ቃልም አይደለ ምንም አይደለም። ይሄ ወዴት ሄደ ነው መሰላችሁ። ከንግድም አልፎ አሁን ወጣት ትንሽ ልጆችን በማፍራት እንደዚህ አይነት ትምህርትም በማስተማር ጭራሽ በማስተማር የሚመጣ ጸጋ ይመስል የሆነ በንግግር የሚመጣ ጸጋ ይመስል ትንቢትን መናገር በብርቱ ፈልጉ ይላል መጽሐፍ። ትክክል ነው። ትንቢትን አትናቁ ነገር ግን መንፈስን ሁሉ አትመኑም ብሏል። ያሁን ምን እንደሚባለው መሰላችሁ ሳይኮሎጂካል ሰው መረዳት ማለት ነው። እንደዚህ ብለኝ፣ እንደዚህ አድርጌ፣ እንደዚህ ብለን፣ እንደዚህ አይነት ነገር ተጀምሯል ኢትዮጵያ ውስጥ በመድረክ ላይ በእግዚአብሔር መድረክ ላይ እንደዚህ አይነት ቀልድ ተጀምሯል ማለት ነው። እንደዚህ አይነት ቧል ተጀምሯል። ሚሊየነር ትሆናለህ ሲባል አሜን ይላል። ምን ማለት ነው? ሚሊየነር ትሆናለህ ማለት ነው? ከየት አምጥተህ ነው ሚሊየነር ምትሆን? ሲጀመር ሚሊዮን ታውቃለህ ስንት መቶዎች ውስጥ እንዳሉ አይቻልም፣ እንደዚህ ስለዚህ በጣም የሆነ ነገር አለ ግዴላችሁም። እሹሩሩ ብሎ ቤተ ክርስቲያንን አስተኝቶ ሀገርን ድባቅ ሊመት ይወጣ አጋንንት ትዘንድዋል። ስለዚህ የዘመኗ ቤተክርስቲያን የቱ ጋ ነው ያለች? ምን አይነት ማህበረሰብ ነው እየፈጠርን ያለን? ስለዚህ ነው በጣም ብዙ ሰው መሮታል። አሁን እዚህ ቦታ የሚነገር ነገር መሮታል፣ አቅለሽልሾታል፣ አይወዱትም። እዚህ ጋር እዚህ ከዚህ ምስባክ ለሚወጣ ነገር ብዙ ሰው አይወደው። ለምን ካልከኝ አየር የለማ? ትጠረምሳለ፣ ትቀልባለ፣ ትሆናል አይባልም አትሆንም። አቶንም ትጸልያለህ፣ ውስጥ በእግዚአብሔር ባስቀመጠውን ታለን ታገኘዋለህ፣ ትለፋለህ። እግዚአብሔር የጉልበትን ስራ የእጆችን ስራ ይባርካል። እኔ ያገኘሁት የህይወት ብርሃን ይሄ ነው። ሌላ ካገኛችሁ ሂዱ፣ ሂዱና ከዛ ካገኛችሁበት ቦታ ውሰዱ። አስማት ምናምን የለም። እግዚአብሔር የሥራ አጣ አምላክ ስለሆነ ቁጭለሽ ጌታ አለ እኔ ጌታ ቃል ተናግሮኛል በነብዩ በኩል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 ያው ትውልድን ለማዳን ስለሆነ ስራዬ። ትውልድን የማዳን ስራ ደግሞ በጣም ዋጋ ያስከፍላል። መከራ አለበት፣ ስቃ ያለበት፣ መሰደብ አለ። ያው ሐዋርያቱም ሲያደርጉት የነበረው ትውልድን የማዳን ስራ፣ ወንጌል ማለት ትውልድን ማዳን ከቀማኞች፣ ከሐሰተኞች፣ ከሐሰተኞች ድንቆች፣ ከሐሰተኛ አሰራሮች ትውልድን ማዳን ስለሆነ የኛው አገልግሎት በራሱ ዋጋ ያስከፍላል። ያው ጸሎታቸው አይለኝ። አብዛኞቻችሁ የክርስቶስ ወንጌል የገባችሁ ትውልድን የማዳን ነገር የገባችው ውስጣችሁ የገባባቸው ያኛው መንፈስ አብራችሁ የሆኑ ለማለት እወዳለሁ። እስኪ ለማንኛውም አንዴ አስፊሽን እናድምጠው። እንዲህ የሚል ትውልድ ሰማሁ። እግዚአብሔር ከኔ ጋር አለ ብቻ ብሎ በጣም የሚዝት ትውልድ አለ። እግዚአብሔር ከማ ጋር አለ? ከኔ ጋር አለ። እግዚአብሔር ከኔ ጋር አለ ብሎ ዝም ብሎ የሚሞቅ ትውልድ፣ እሱ ግን ከእግዚአብሔር ጋር የሌለ እሱ ግን ከማ ጋር አንዱን ላስረዳችሁ እግዚአብሔር ከማንም ጋር አይኖርም እግዚአብሔር የሚኖረው ከሚኖሩለት ሰዎች ጋር አንዳንዶች እግዚአብሔር ከኔ ጋር አለ ብቻ ትላላችሁ እናንተ ግን ከእግዚአብሔር ጋር የላችሁም አሁን በጣም ችግሩ የእግዚአብሔር ከእኛ ጋር መኖር ሳይሆን አስቸጋሪ የሆነው ዘንድሮ የእኛ ከእግዚአብሔር ጋር መኖር ነው እኛ ከእግዚአብሔር ጋር አለን ወይ ነው ጥያቄ ይህንን አስባችሁ ታውቃላችሁ? መጽሐፍ ሲናገር ሁለተኛ ዜና ምዕራፍ 18 ለአሳና ለይሁዳ እንደዚህ ያለ መከናወን እንዲሆንላችሁ እግዚአብሔር ከእናንተ ጋር እንዲሆን፣ እናንተም ከእግዚአብሔር ጋር ሁኑ። እግዚአብሔር ከእናንተ ጋር እንዲሆን፣ እናንተ ከማጋ ሁኑ። የእግዚአብሔር ከእኛ ጋር መሆን የሚረጋገጠው የእኛ ከእግዚአብሔር ጋር መሆን ሲሆን ሲረጋገጥ ብቻ። አሁን ዛቻውን ተው። አሁን እኔና እናንተ ሁሌ ቼክ ማድረግ ያለብን የሆነ ጤነኛ ሆነን እየተራመድን እዚህ ቤት መምጣታችንን ሳይሆን የእግዚአብሔር አብሮነት ከእኔ ጋር አለ ወይ፣ በየቀኑ ቼክ ይደረግ። ለእያንዳንዱ መልእክት የሚሆን ትምህርት ነው ብዬ አምናለሁ። እያንዳንዱ ሰው እውነት ብዙ ጊዜ እኛ ከእግዚአብሔር ከኛ ጋር ነው ብለን እናምናለን። ኦፍኮርስ እግዚአብሔር ከማንም ጋር ነው። ልዩነቱ ግን እኛ ከእግዚአብሔር ጋር ነን ወይ ነው ሉ ጊዜ እግዚአብሔር ከዮሴፍ ጋር ነበር ይላል። የሚሰራ ሁሉ ይከናወንለት ነበር። እግዚአብሔር ከዮሴፍ ጋር ስለነበር፣ እግዚአብሔር ከዮሴፍ ጋር ዮሴፍም ግን ከእግዚአብሔር ጋር ነበር። አለማዊ ምኞትን ክዷል ክዷል፣ በቃ አመጽን ክዷል፣ ፍላጎቱንና ፍቃዱን ክዷል። ማነትን ክደ ስትኖር ከእግዚአብሔር ጋር ትሆናል። ኃጢአትን ክደ አለማዊ ምኞትን ክደ? የተባረከው ተስፋችን አምላካችን መድኃኒታችን ኢየሱስ ክርስቶስ የታላቁ አምላካችን ማለት እሱ ነው። መመልከት ያለብን በፊታችን ሩጫ ያለውን የምንሮጠውን ሩጫ ምናጠበጥበው መንገዳችንን ኢየሱስን ተመልክተን ዋጋ ያስከፍላል ክርስትና በዚህ ደረጃ። እግዚአብሔር ከእኛ ጋር ነው፣ አሁን ከእኛ ጋር ነው። እኛ ከእግዚአብሔር ጋር ነን ወይ የሚል ጥያቄ ሊኖርን ይገባል። ሕይወታችን እያንዳንዳችን ሰዎች ራሳችንን መጠየቅ አለብን። እንጥያቄ ልጁን የሰጠን ሌላውን እንዴት አይሰጠንም? ማለት እግዚአብሔር ስስታም ቢሆን ኖሮ ልጁን አይሰጠንም ነበረ። በጌተሰማኔ ኢየሱስ ተንበርክኮ ሲጸልይ አባቶች ብትወድ እቺ ጽዋ ከኔ ትለፍ ሲል አራራለትም። ለምን ለኛ ስለራራ። አሜን። ለገዛ ልጁ ያራራለት ማለት ሌላ የራራለት አለ ማለት እኮ የእግዚአብሔር ርኅራሄ የበዛልን ፍጥረቶች። ክብር ለእግዚአብሔር ይሁን። ስለዚህ መዘመር እንችላለን፣ ማምለክ እንችላለን፣ ማመስገን እንችላለን፣ ያምርብናል። የምድር ጉዟችንን እስክንጨርስ ድረስ የሚያስፈልገንን ጸጋ ለመስጠት እግዚአብሔር አይታማም። ለምን ልጁን ሰጥቶናል። ልጁን የሰጠን ሌላውን እንዴታ ነው እኮ መልሱ። እንዴታ፣ እንዴታ ይሰጠን እንጂ ይሰጠናል እንጂ። እነሱ የጽዮን ምርኮ ተመለሰ ብለው አመሰገኑ እና እናንተ ደግሞ ከዛ የሚበልጥ ታላቅ ነገር ተደርጎልናል። ኢየሱስን ሰጥቶናል። እግዚአብሔር አምላክ አብ ኢየሱስን ሰጥቷል። ልጁን ሰጥቷል። ልጁን ከመሰጥ በላይ ከዚህ የሚበልጥ የሚበልጥ ፍቅር ለ ለማንም የለውም ሰው እናንተ ለምትለምኑ ጥያቄ ፈልጉም ታገኛላችሁ፣ አንኳኩ ይከፈትላችኋል። ለሚለምን ሁሉ ይሰጠዋል እግዚአብሔር ልጁን ከሰጠ መጀመሪያ ጽድቁን ፈልጉ ነው ያለው። በቃ አለቀ። ግዴታ የሆነ ታምራት አትፈልግ ብራዘር። የእግዚአብሔርን ቃል የእግዚአብሔርን ቃል አሳድድ። በእግዚአብሔር ቃል ላይ የምታሳድድ ከሆነ ህይወት ሁሉ የለመለመ ይሆናል። የእግዚአብሔር ቃል ህይወትን ይሞለዋል። ይሁን አጋንንታዊ ምታት ይምታት እየተከተልክ አትኖር። አይምሮ የነቃ ከሆነ በእነዚህ ሳይኮሎጂ በሚጠቀሙ ሰዎችና ታክቲካቸው በዚህ ዓለም አምላክ በሚንቀሳቀሱ ሰዎች የምትርበተበት ከሆነ ሰው ያገኘና ክርስቶስን እንድትጥለው ያድርገዋል።

እግዚአብሔር ስሙ መቀለጃ፣ የአብዛኞቻችን አገልጋዮች አላማ ኢቨን ሰውን ማዝናናት ነው

አንድ ፈውስ የለ ነቃባቸው አይደል፣ አትስማቸው፣ እንደውም ከቻልክ አትይዛቸው። የብዙ ምዕመናን እኔ ሁልጊዜ እንደማደንቃችሁ እዚህ መምጣታቸው በጣም ያስደንቀኛል። የብዙ ምዕመናን የቤተ ክርስቲያንና የስብከትና የአገልግሎት ምርጫም የት ብሄድ ያልተካበደ መዝናናት እዝናናለሁ ነው ቤተክርስቲያን ቲያትር ቤት፣ እኛም ኮሜዲያን ሆንን ብራዘር። እንደሱ አ እንደሱ አ እግዚአብሔር ምስክር። እንግዲህ ወደፊት መድረኮቻችን ወደፊት እንግዲህ ራቁት ዳንሶችም ሳይኖሩ አይቀርም፣ መጠጥም ሳይመጣ አይቀርም በየቸርቹ ይሄ ነው የሚያሳስበኝ። ያው እንደ ትውልድ እንደ ሀገር ጊዜ ተሰማኝ ያለው ነገር ይሄ። በጣም ምድራዊ ነገሮች ከፍ ብለው ወጥተዋል በየቤት በየመድረኩ በየቤተክርስቲያኑ። ማለት ቤተክርስቲያን ልበለው የሰው ሱቅ ነው ነው ለው ይሄን ማን ኦፍ ጋድ የሚባልበት ቦታ ማለት ነው። እና ማን ኦፍ ጋድ የለም የለም፣ ብራዘር ሁሉም የእግዚአብሔር ሰው ሁሉም በክርስቶስ ኢየሱስ አሁን የእግዚአብሔር ልጅ ሆኗል። እኛ የእግዚአብሔር ልጆች ነን። እንደውም ባሪያዎች አልላችሁም ከእንግዲህ ወዲህ ነው ያለው ጌታ ኢየሱስ። ባሪያ የጌታውን ነገር አያውቅ። በጣም የያሳዝን መድረክ ምን እየተደረገበት እንዳለ ገልጽ ነው፣ እያያችሁ ነው። አልፎም ተርፎ አሁን ሙዚቃው እንደዚህ እየሆነ ነው። እንግዲህ ሙዚቃው ወዴት እየሄደ እንዳለ እስኪ ትንሽ ቀንጨብ አድርጌ ላሰማችሁ ደግሞ ያለም ስላልተመቸኘ እስኪ ዶሴው ይውጣ የምጠየቅበት ወደ ጌታ ፊቴን አዙር ያለሁኝ ወንጀሌን ሳላውቀ ጌታ ጌታን ማለት አያዋጣኝም። በማላውቀው ጉዳይ ከመሰላቱላ አምላክን ለማጽን መቅደሱ ንግባና የሆኖ ታሪኩ እንግዲህ ምን እንደሚባል አሁን ደግሞ አልፎ ተርፎ እንደዚህ አይነት ነገሮች የተሰሙ ነው። እስኪ ተመልከቱ ደግሞ። ማች መሆን ሞከሩ። አንዱ ኦቨር ነው፣ አንዱ ትንሽ ነው። አንተ ጋር ነው ችግር አለ ና ወዳ ግግግግ ብሎ

በኢየሱስ ምስልጣን በስሙ መሳለቅ ማለት በስሙ መሳለቅ ማለት ነው። ስሙ ላይ መቀለል ማለት ነው። ይላ ነገር የለውም። በስሙ እንደፈለገ መሆን ማለት ነው። ትልቅ ንግድ ማለት ነው። እዚህ ደግሞ ባለ ልሳኖቹን ደግሞ እንመልከታቸው። ሰማይ የሚወራው እኔ ማስበው ልሳን ነው። የአንዳንዱ ሰው አያድግም። ሰላሳ አመት ሙሉ ባባ ባባ ዳዳ። ቆይ አማርኛ ባባና ዳዳ ብቻ ነው ቋንቋ ነው አይደል? ከዛ አያልፍም የእግዚአብሔር ቋንቋ ከሆነ ቋንቋ የሚያድግ ነው። ልገበታ አለ መሰረሰ ሸቀበታ ቸያል ክትሄዳል አራዳው ሰባኪ ቀይረው ይልሃል አንዳንዴ ወደ ራብ ግባ፣ ወደ ሳድስ ግባ፣ ተመለስ ሃሩ ታኔ ማኩሳ ሼራ ቦሳ ለማንቴና አፍጥ ነው ይራዱና ማክረባቸው ሰራ ባገለማጀር ሃሌሉያ ሃሌሉያ በቃ ይችላል። እቺ ምንድነች በጴንጤቆስጤ ልምምድ ውስጥ ልምምድ ውስጥ የመጣ የውድቀት ምልክት ነው። ኮራፕሽን ነው። ጀጅመንት ኦፍ ደ ሎርድ ነው በቸርች ውስጥ ዝናሉ። የኢትዮጵያ ቤተ ክርስቲያን አገልግሎት፣ ክርስትና፣ አምልኮ ሳማ አረም ሞልቶበታል። እግዚአብሔር ጆሮአችንንም አይናችንንም ይክፈትልን። ወገኖች እናስተውል፣ እናስተውል። በእኛም ዘንድ እንዲሁ ነው። የስንዴው ዘር አለ ግን በእሾህና በሳማ ተሸፍኗል። የጽድቅ ቅጥራችን ፈርሷል። የፍቅር ቅጥራችን ፈርሷል። ድሮ ድሮ በቤተ እምነቶች መካከል ነበር መገፋፋትና መቀናናትና የነበረው። አሁን በአንድ ቤተ እምነት ስር ባሉ አጥቢያዎች መካከል ያለ መቀናናት ይሄ ነው የሚባል አይደለም። አንዱ ለሌላው መጥፋት ይጸልያል ባልልም፣ ምኞት ግን አለው። ምኞት ግን አለው። አንድ አጥቢያ ብቻውን የተቀሩት በሙሉ ከስመው ኮስምነው አንዱ ብቻውን ፍሎሪሽ ማድረግ ማበብ በጣም ይመኛል። እንዲህ አይነት አለ። በየከተማው እንሄዳለን እንዞራለን፣ ስምንት ወር ዘጠኝ ወር የተያዘለት አጀንዳ ስኬጁል ፕሮግራም ይዘን አሁን አርባ ምንጭ እንደመጣንበት አይነት ማለት ነው እንሄዳለን። ያቺው እኛን የጠራችን ቤተ እምነት አጥቢያ እዚህ እኛን እያስተናገደች፣ የሚቀጥለው በዛው ቤተ እምነት ስር ያለች ሌላ አጥቢያ ሌላ ኮንፍራንስ ታካሂዳለች። ምን ነው አልተነጋገራችሁም ስንል አረ ተነጋግረናል፣ ደብዳቤ ጽፈናል፣ ማስታወቂያ ያስነግረናል ምን እንደነካቸው አናቅም ይላሉ። ይሄኛው ታምራት እንትና የተባለውን ይጠራል ያኛው ሌላውን ይጠራል። ባንድ እሁድ በአንድ አርብ ቅዳሜ ሁለቱም ያጫጩኋል። በአንዳንድ የውጭ ከተሞች ስናልፍ የአረሙን የሳማውን መጠን ነው ምነግራችሁ ስናልፍ በአንዳንድ ከተሞች አጋጣሚ ሆኖ ቡና ካፌ መጠጫ ቦታ ይዘውን ይሄዳሉ። ቁጭ እንዳልን ከሌላ በዛ ከተማ ውስጥ ካለ ከሌላ ቤተ ክርስቲያን ሰዎች ይመጡና እንዲህ አይተው ወደ ኋላ ይመለሳሉ። አይገቡም። ለምን ቀድሞ የገባ የማይፈልጉት የማይወዱት ቡድን አለ። ያለው መጠላላት ይሄ ነው የሚባል አይደለም ይሄ ነው ትልቅ። አሁን ብዙ ሰዎች ባክ የሚያደርጉበት ኦኬ፣ ወደ ኋላ የሚመለሱበት ጌታን የሚተውበት ብዙ ሰዎች ወደ ሌላ ቤተ እምነት ሽፍት የሚያደርጉበት ምክንያት ይሄ ነው። የመጀመሪያው ነገር ፍቅር ነው። የክርስትና ዋና ኮር አይዲያው ራሱ ጌታን ወደ ምድር ያመጣው ፍቅር ነው አይደል? ፍቅር ደግሞ እየጠፋ ነው በቤተክርስቲያን አልፎም ትሩ መድረኮች ላይ ምን እንደሚደረጉ ግልጽ እየሆነላችሁ ጌታን ይመጣ ግን በደጅ ነው ወገኖች። ምን ቀልድበት ሳሰራለሁ ማለት ነው። ጥቂቶች እናንተ ለምትሰሙኝ፣ እኔ እግዚአብሔር ምስክሬ ነው። ትልቅ መዳን ሆኛለሁ ብያምናለሁ፣ ጌታም እየሰራ ነው ብያምናለሁ። ጥቂት ሰው ከዳን ይበቃኛል። ከውጭው መዳን ይልቅ አሁን ቤት ውስጥ ያለው መዳን የሚያስፈልገው ወደ እውነተኛ ወንጌል እንመለስ፣ ወደ ክርስቶስ ኢየሱስ፣ ወደ ፍቅሩ ልጅ መንግስት ነው የተራን አይደለም ፍቅር ነው ያለበት መንግስቱ። ራሱ የምንገፋፋበት የምንጠላላበት አይደለም። ያስቃለሁ በየቸርቹ የሚሆነው ነገር ያስቃል። አልፎ ተርፎ እነዚህ ደግሞ ቡድን ወጥተው ለብቻ ማን ኦፍ ጋር የሚባሉ ሰዎች ደግሞ ሌላ ጉድ ይዘውብን እየመጡ ነው ያሉት እና ጌታ ይምጣል። ኢየሱስ መንሹ በእጅ የሆነ አውድምዎን የሚያጠራው እሱ ይምጣል። ኢየሱስ ክርስቶስ የእግዚአብሔር ልጅ ይመጣል። አሁን ምን እናገራለሁ? ማራናታ